ምን ማለት ነው? ግሬት ውስጥ እየፈራ ነው። አይምሮሽ ተሽለብሽና አዳምጭ ግን እኮ ነው አቤል። ጭራሽ ከአንቺ ጋር የጋራ ችግር ይኖረኝ እንጂ እኔ እንዳንቺ ርካሽ ስላልሆንኩ ነው። እሺ ማልመታሽ ስሚ፣ በጣም ቀለልሽ፣ ተከበሪሽ ነበር ሰው ላግኝ ጥቼ ነበር። ምን ናፈቅሽ እንዴ? አሽኮረ መምከኝ እኮ ዘንድሮ። መሽኮሮ ማለ እንደ ዘንድሮ ከበፊቱ ምን ተለየ? በብዙ ነገር ነው። አሁን እኮ ሁሉም ሰው ይነጥበናል። እና አይናውጣ ነሽ እያልከኝ ነው። በፍጹም አንቺ ማ የተመሰከለች ጨዋ ነሽ። እንዲ ኧረ ተው ማኪ፣ እንዳታይን። ማኪ ካየችን ትጨርሰናለች። እንግዲያውስ እስኪ ፈጠረ ካየችን ጥሩ አይመጣም። እሺ እኛ ደፋር አልቀረብህም። እሺ ምን ሆነሻል? እድሜ ለአንተ። ዛሬ ፈጣሪ አትርፎኛል። ነገ ደግሞ ትደፋኛለች ማለት። አልገባኝ። ወዳጅህ ልደበድበኝ ስትል ፈጣሪ ነው ያተረፈኝ። አልገባኝ። ማናት ወዳጅ? ሰራተኛ ህናታ ሌላ ማን ይሆናል? ማ ትሁት? አረ፣ እሷማ እንደዚህ አታደርግም። ተው እባክህ፣ እኔ ነበርኳ ልደበድቧት የነበረው። ቆይ ቆይ፣ ትሁት እንዴት ታደርጋለች? ቆይ እኔ ነኝ እሷ ነች። ፍቅረኛ ከደበደበችን እኮ እያልኩ ነው። እያልሽኝ ያለሽው ነገር በፍጹም ላን ያሳሟኝ አይደለም ነው። እንግዲህ ጥሩ፣ እኔ ተደብድቤ ለእሷ መቆም ጀመርክ። እሺ፣ ቆይ በምን የተነሳ እሱን በምን ማወቅ እችላለሁ? ያንን በአውቅ ቀድሜ ያልጠናቀቅም ነበር ያውም ያለምንም ምክንያት ማን ያውቃል፣ ገና ለገና በውበት ይቀንታ ይሆናለሁ። ሴት አይደለች፣ ሌላ ምን ምክንያት ይኖራታል? እሽ ጠይቃታለ ጠይቃታለሁ። ለምን እንደምትጠይቃት ማባረር እየተቻለ እንዲ ሳል ጠይቃት፣ በገልጽ አላምንሽም አትልም። ቆንጆ ነበር። አንተ ጋ ቆንጆ ነው። አዎ አሪፍ ነበር። ስራ ግን እስካሁን አላገኘህም አይደል? አዎ አልተገኘም። በጣም ይቅርታ። ይሄ ሁሉ የኔ ጥፋት ነው። ምን አለ ግን እግሬን ሳብሩት በነበር። ምን አለ? ቆይ እዚህ ቤት ድርሽ ባልመጣስ? አረፍ እንጂ። እንደዚያ ቢሆንማ የታገኝሽ ነበር። ምንም ጥቅም የሌለኝ ጉዳት ብቻ ሆንኩ ባህል በፍጹም እንደውም አንቺ ካገኘው ባለ ቤት ሲታቀሉ አትቀልድ የእውነት ነው በአንቺ ብዙ ነገር ተምሬያለሁ ምን ምን ሰው ማክበርን ትህትናን ፍቅርን ከራስ አሳልፎ ለሰው መኖርን ብቻ ከአንቺ ብዙ ነገሮችን ተምሬያለሁ እነዚህ እኮ በፊትም ነበሩክ ውሸታ የእውነት ታዲያ እነዚህ ስላሉህ አይደል እንዴ ደግ ሆንክልኝ ሊሆን ሳታቀኝ በቃ ትረችም አይደለ ዛሬ የተፈጠረ ነገር አለ እንዴ ምንም የለም ምን ነው ከማይኪ ጋር ተጋጅታችሁ ነበር? አዎ። በምን ምክንያት? ትናንት የተሰበረውን ብርጭቆ ቋቀሽ ነው ብላ መታ ተናገረችኝ። ከዛ በጥፊ ልትመታኝ ስትል እጇን ያስኳት። ከዛስ? ከዛ ተናዳ ወታ ሄደች። እንጂ አንቺ ምንም አልነካሻትም አይደል? የእውነት አልነኳትም። ከፈለግ ልም አለልክ። አያስፈልግም። አንቺ እናምንሻለሁ። አቤት። በቃ ሂድ። ደግሞ ከመጣሽ ሌላ ነገር ነው የሚመስላት ምን ያላሳለፍነው ትላለህ? ምን ያላደረግኩት ነገር አለ አትልም? እንዲ የሁሉም ሀሳብ ባለቤት እኮ አንተ ነህ። እስኪ ሌላ ያደረጋችሁትን ነገር ንገሪው አንዴ። ምን አረገ ይመስልሽ? በሰላም ቤት የተቀመጥኩት ልጅ ደውል እና ና ሆቴል ገብተን ምሳ እንብላለን። ያው እኮ ነው፣ መስማማት ማለት ፈልገዋል ማለት እኮ ነው። የሚገርምሽ ነገር እኔ ሀሳቡ አላማረኝም ነበር፣ ግን ከዛ በቃ ምሎ አሳመኝ እና እስክጠግባል ብለህ፣ አረ እባክህ በልቼ፣ እንደዛ ከመሆን አስር አመት ጾሚን በሆን ይሻል ነበር። ምን አደረጋችሁ? ሳይመስልኝ እሺ ብዬ ሄድኩኝ። ምን አለ ቢቀር ቢኖሩ። ከዛ በቃ የፈለግነው ከበላም በኋላ ስንሮጥ ተያዝን። አቤቴ እዛን ቀን አቤል የጠጣው ጥፊ ርቤላንተ እኔ እኮ እና እኔ ሳመልጥ ነፈዙ ባልሽ ተያዘ። የእኔ ጌታ እና ጉዱክ ዱላ እኮ ቢሆን በስንት ጣሙ ሰባት ሰዓት የጀመርኩኝ ማታ እስከ ሁለት ሰዓት ድረስ እንጨ ስፈልጥ ነበር። ለምን ሰው ጋር ደውልክ ብራ ታስልክም ነበር ሲያቻ። ከዛ በቃ እነሱ ያስደውሉኛል አልቻሉ እኔ እኔ በምን አውቃለሁ? እኔ እንዳመለጥክ ነው ያወቅኩት። በሁለተኛው ቀን እኮ ነው የሰማሁት። ቡና ላፍ ላላችሁ። ምን ለማለት ፈልገሽ ነው? እኛ እስታይ ምናችን ነው ሀሜተኛ የሚመስለው? እረ፣ እንደዛ ማለት አይደለም። ያው ካስፈልጋችሁ እኮ ብዬ ነው። ችግር የለም። ትስ ካስፈልግ ነው እንጠጣለን። እንደዛም አይሆንም። እኔ አፈላለሁ እንጂ ወታችሁም አጠጡም እኮ አንቺ ያፈላሽውን ቡናኛ አንጠጣ። ቀልደኛ። ይች ከዚህ እንዴት አባቱ የሚያምር ገላ ነው። ዋጡኝ ዋጡኝ እኮ ነው የሚለው። ቆይ ግን ቆንጆ መሆንሽን ግን አቤል ይነግርሻል? ድሮ ላይ። አሁንስ አይነግርሽም? አሁን ሲለምደኝ ውበት የቀነሰበት መሰሌ። በጣም እኮ ነው የምታምሪው። ውብ ነሽ የእውነት እኔ ልሙት። አመሰግናለሁ። አረ ለእውነት ምስጋና አያስፈልግም።

በጣም ምትለይ ሰው ከሆነ ከንቺ፣ ግን አልበልጥም። አንዳንድ ነገር እንዳግስ ትፈልጋለ። አረ በፍጹም። ማየት ብቻዋ የሚገርም ሙያ ነው። ታዲያ ለምን እንደመቤት ሶፋ ላይ አታስቀምጣት? ምኛ ሼፍ፣ እንግዲህ ዛሬ ሙያ ልትቀምሽ ነው። አረ እባክህ ስትፈልግ እያረፍክ ብለው። አቤል በቃ እሱን ተወውና ሂድ ለምን በቃ ይህ ጥሩ ነገር አይፈጠርም? አይ አይሆንም፣ አልሄድም እባክህ። አቤል በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም። እሺ በቃ የማንም ልግምግም የሰው ልክ አያቅ። ቆይ ማግዛት ችግር አለ? ለምንድን እንደዚህ ሆኑሹ? እና ለሁለታችሁም ለምን ደሞዝ አልከፍላችሁም? እሱ አይሻልም? ሰው ማገዝ ስህተት ነው? አዎ ስህተት ነው። ተቀጠረችው እኮ ሰልሰራ እኮ እጇ ላይ ጉዳት ስለደረሰባት ላግዛ ፈለኩኝ። ቆይሽ ምን ነው ስታቱ ውፋ ጨጨኛውንስ እኔ አሁን ያንቺ ነገር ምርር ነው ያለ። በጣም ይቅርታ፣ በእኔ ተነሳ ተጋጫችሁ አለ። አንቺ ምንም አላጠፋሽ። እንዴት እሷ ነገሮችን አገና ማየት ስለምትወድ ነው። ግን እንዴት ተገናኛችሁ? ይህኔ እኔ እሷ ግንኙነት ከቤተሰቦቻችን ይመጣ ነው ማለት የኔ አባትና የሱ አባት ጓደኛማች ናቸው። እናም በቃ ጓደኝነታቸውን ወደ ዝምድና መቀየ ስለፈለጉ ነው። ልጅህን ለልጅ የተባብለው ቃል ተገባቡ። ከዛ በቃ እኛ ነው ማሳምነው አንድ ላይ አረጉ። የእውነት ነው? ከተማ ላይም እንደዚህ አይነት ነገር አለ አይገርምሽም? እና የግድ መጋባት አለባቸው? አይ አንድ መንገድ አለ። ታዲያ እሱ ምንድን ነው? ከሁለት አንዳችን ቃሩን ካፈረስን ያላፈረሰው አካል ከሁሉ ነገር ነጻ ናል። ያፈረሰው አካል ግን ቃላባ ይባላል። ስለዚህ አንተ ነጻ እንድትሆን እሷ ቃሏን ማፍረስ አለባት ማለት ነው? አዎ እንደዛ ነው። እና ለዘላለም እቅፍ ውስጥ ሆኜ ብኖት የሰው ሆንካ ምን ይደረጋል። አንቺ ግን ከአቤል ጋር ምንም አይነት ግንኙነት እንዳይኖርሽ ብዬሽ አልነበር? ደግሞ ምን አጠፋው? ትናንት እዚህ ምን እየሰራችሁ ነበር? እራሱ ካልሰራው ብሎኝ እኮ ነው። ዝም በይ፣ መልስ አትስጭኝ። ቆይ ባልሰራልሽ። አንተ ቆይ መቼ ነው ብሬን የምትሰጠኝ? ተረጋጋ፣ በቃ ሳገኝ ይሰጣል እኮ። መቼ ነው የምታገኘው? አረ ይደብር እንጂ። አንተ ቆይ፣ ለምን አትረዳኝም? ስራ እንደማልሰራ ታውቅ የለ እና እኔ ምን አገባኝ ማለት? አረ በጣም በዛ። እኔ እኮ ብሩን ፈልገዋለሁ። አንተ ቆይ፣ እኔ መታገዝ አቅቶ ነው። ጓደኛ እኮ ዲያስፖራ ሚስታለች። አንዴ ከእሷ አትወስዱ ማኪን ብር ተበድሬ ምክፍሎ አጣው ልበላ። ታዲያ ምን ችግር አለ? አረ እፈር እንኳን እንደዛ ብያት። አረ ጭቅጭቋን በቻልኩት ማለት። ሰላም አይደላችሁ? አዎ፣ እባክህ። ምንብላይ ተነዘነዘች። ግን እኮ ስትታይ እንደዛ መስልም መስሎ ነው የደረሰበት። ማሪፍ ስሚ አንቺ ከሀቤል ጋር ጊዜ ስለምናሳልፍ ከክፍልሽ እንዳትውጪ ደግሞ ከዛ ክፍል በምን ምክንያት እንዳትውጪ አንቺን እኮ ነው ሰማሽ ሰማሽ አልወጣም በቃ ዛሬ የማይረሳ ምሽት ነው የሚሆነው። አንድ ካረገዝኩ እኔን ከማግባት ውጭ ምንም አማራጭ የለውም። ደግሞ ምንም አያመጣም።

ምንድንብሉ ነገር ደስ የሚል ጊዜ እንድናሳልፍ ብዬ ነው። ገቢ ነው ያዘኝችው ትውትስ የለችም። ተዋት፣ ና አሁን የራሳችን ጊዜ እናሳልፍ። ማለት የቴ ልጅ ክፍላታኝታለች። ምን አማማት እንዴ? ይህ አላ በዛውም እንዲ ፍቅረኛ ኮኒ ነኝ ከስከፎ በጣም ሚገርታ በጣም በዛ። አሁንስ ሰራተኛ እኮ ናት። ምንድነው እንደዚህ መጨነቅ? በቃ ይቅርታ እንዲሰማሻል ብያል ነበረ። ለምን አይሰማኝም? ሰው ኮ ነኝ። በዛ ላይ ሴት ሁለተኛ ደግሞ እየበዛ ነዋ። እንደንስ አሁንም አይሆንም። እሺ በቃ፣ በጣም ያራበኝ ራት እንብላ። ማን ይሰራው? እኔ ነኝ። የእውነት ሽ ነው? ምን ነው? አይ አጋጥሞኝ ስለማያውቅ ነው። ይኸው አጋጠምክ። የሚጣፍጥ ሙያ ልቀምሳ ነው።

መልኩ፣ ቁመና፣ ስርዓቱ፣ ፀባዩ፣ አክብሮቱ ምኑ ተወዶ ምን ይተዋል? መልአክ እኮ ነው። ምናለ እዚህ ሰይጣን ባትሆን። እንዴትም ማድርግ ቢሆን ያን ያደርግሃለሁ። ምን አይነት ልዩ ሆን ሴት ናት። ትህትናዋ ራሱ እኮ ልክ እንደ ስሟ ነው። እውነትም ስምን መላክ ያወጣዋል። ትሁት ሰው እንዴት ቆይ፣ በዚህ ልክ ሁሉ ነገር ያሟል ይሆናል? ምን አለ አስቀድሜ ባወኩሽ፣ ያኔ የራሴ አድርጌ ያኖሮች ናት። ምን ሆነሽ ነው? በረሮ እና ምን አድርጎሽ ነው? በዚህ በኩል አለፈ ይለፋ፣ ታዲያ መንገድ ያዘብሽ ምን አደረግሽ? እንዲ እኔ ያሉ ድንፈራ አለው። በረሮ እኮ ምንም አያደርግም። ባይሆን ወዴት ገባ? እንግደለው ልገኝ ነው። አዎ ምን ነው? በፈጣሪ ስም ምን ወረር ናት? ቤብ ናምት ተሸክም ውሰደኝ። ምን ነው አቶ? አይ ቢበላኝስ? ና ተሸክም ውሰደኝ። ታፈጫለሽ እንጂ አልጸዳም በደምብ ነው ያታጥቢ እጅሽ ሰባራ ነው በደምብ ጠቢው እያጠብኩት እኮ ነው ዝም በያፍሽና ትክፈች ደግሞ መልስ መሰጠኛለች እንዴ አሁን የታጠበ ማለት ነው በደምብ እኮ አጥቢዋለሁ እኮ መልስ ለኔ ለማኪ እንዲያውም ድጋሚ ጠቢው? ምን ታፈጫለሽ ጠቢው የእውነት ለነገሩ ሁሌም እኮ አንቺ እንጂ ነሽ። ልታሽኮረመኝ ነው እንዴ? መጣ ምን ነው አስመሰለብኝ። በጣም እንግዲህ፣ እውነቱን ነው የተናገርኩት። ታውቃለህ፣ ከአንተ ጋር ሳውራ ሰላም ይሰማኛል። እኔም እንደዛ። በጣም ልዩ ሰው ነህ። ከአንቺ ግን አልበልጥም። ቆሽን የምን ይነሳውነኝ እስኪ ንገረኝ። መልከ መልካም፣ የምትወደጅ ልበቀና፣ ትሁት ብቻ፣ የቱን ብዬ ትወልተው ታውቃለህ ማንም ወንድ እንደዚያ ሞግሶኛ ያውቅም። ልክ ስታሞግሰይ ልቤ በደስታ ዘለለች። የእውነት በጣም ልዩ ሰው ነህ። አንቺ መለዛ የሆንኩትን ባለ ኖሮ አገባሽ ነበር። ምን ነው ዝም አልክ? ተፈጥሮሽ እንኳንም አወቅኩ እንኳንም አወቅሽ። በቃ ሂድ። እንዴ ለምን ከቆየህ፣ ጥሩ አይፈጠርም። አይ ምንም አታስቢ ምንም አታስቢ። ግን ሂድ። ውስጥ እየፈራ ነው። አይምሮሽ ተችሎብሽና፣ ዳምጫ ግን እኮ አቤል ሂድ በቃ ቶሎ። ለምን አይሂድ ከመጣሽ ጥሩ ነገር አይፈጠርም። ሰላም። አቤል አለ እንዴ? አቤል የለም፣ ወጥቷል። ቆየ እንዴ ከወጣ? አዎ፣ ትንሽ ቆይቷል፣ ግን ተመልሶ ይመጣል። ግባና ጠብቀው አይሻል? ይሻላል። ምን ላምጣልህ? አረ ምንም አያስፈልግም። ቆይ፣ ማኪስ ሻወር ቤት ናት። ሻወር እየወሰደች ተጫወት፣ መጥቻለሁ። መጠች አለው አቤል ወጥተዋል አለችኝ፣ መሰለኝ ይመጣል። ወ ተጫወት፣ በቃ እኔም ልብስ ልቀይር። ይምጣ፣ ይሄ ድልማ ሊያመልጥ አይገባም። ይሄ ማለት እኮ ሎተሪ ማለት እኮ ነው።